ምን አግብቶት ነው የስራና ክህሎት ሚኒስቴር ለመሆኑ በዚህ ጉዳይ ውስጥ የገባ የሚል ድንገት ወደ አእምሯቸው የመጣ ጥያቄ ካለ፣ በክቡር ጠቅላይ ሚኒስትራችን የቅድሚያ ቅድሚያ የትኩረት መስኮች የኢትዮጵያ የእድገት ምንጮች ናቸው ተብለው ከተለዩ ዘርፎች ውስጥ እና የፍኖተ ብልጽግና አካል ከሆኑ አምስት ናሽናል ፕራዮሪቲዎች ውስጥ አንዱ የቱሪዝም ሴክተር ነው። የቱሪዝም ሴክተር የታለመለትን ዓላማ እንዲያሳካ ከተፈለገ ሴክተሩ የሚፈልጋቸው ግብዓቶች በሙሉ መኖር መቻል አለባቸው። ሴክተሩ ከሚፈልጋቸው ግብዓቶች ወይ ምርቶች ወይ ውጤቶች አንዱ ደግሞ እነዚህ ባህላዊ ምግቦቻችን ናቸው። ስለዚህ በዚህ ምክንያት ይመለከተናል። ብዙዎቹ ደግሞ ሴቶች ናቸው። ባህላዊ ምግቦቻችን በተናጥል በበዓላት በተወሰነ ደረጃ በአዘቦት ቀኖችን ከጓዳ ብዙ ሳይወጡ ጥቂቶቹ ናቸው ከጓዳ የወጡት ከጓዳ ብዙ ያልወጡ ናቸው ስንቶቻችን ስለ ስንቶቹ የምግብ አይነቶች የተሟላ እውቀት አለን ግንዛቤ አለን ስንቶቻችን በየአካባቢው ስላለው ባህል የተሟላ እውቀት አለን። ያልተዋወቀ ሰው አይዋደድም። ያልተዋደደ ሰው አይፋቀርም። ያልተፋቀረ ሰው አይከባበርም። አንድ ጉዳይ ከአቶ ታዲዎስ ጋር ዲስከስ እያደረግን ነበር። ይሄ ስራ የአዘቦት ቀን እየተጠበቀ የሚሰራ ስራ ብቻ እንዳይሆን አድርጎ መስራት ያስፈልጋል። የዛሬው አይነት ፕሮግራም እነዚህን እምቅ አቅሞች ከጓዳ ወደ አደባባይ በአግባቡ በማውጣት ሀብት የሚፈጥሩ ባህላዊ ምግቦቻችን፣ ባህላዊ ጨዋታዎቻችን እሴት የሚፈጥሩ ኤንዌልዝ ወይም ሀብት የሚፈጠርባቸው እንዲሆኑ ኢትዮጵያን መልከብዙ መሆኗን በአግባቡ የሚያሳዩ የጋራ ቋንቋ ለመፍጠር የጋራ መግባባት ለመፍጠር ለምናደርገው በሂደትም የሀገረ ብሔር ግንባታ ስራችንን እውን ለማድረግም ትርጉም ያላቸው ናቸው። ስለዚህ ከኢኮኖሚ የተሻገረ ትርጓሜ ያላቸው ናቸው። ሁሉንም መልኮች ሁሉንም ማንነቶች በጋራ ወደፊት ለማምጣት ስንሰራ በዕለት ከምንፈጥረው የስራ እድል የሚሻገር በዘላቂነትም የኢትዮጵያውያንን ሰላም፣ አንድነት የሚያጸና ትልቅ ስራ ልንሰራበት እንችላለን። አንዳንዶቹን ምግቦች ጎዳናዎቻችን ላይ በጥራት በንጽህና ልናገኛቸው ይገባል። አንዳንዶቹ ምግቦቻችንን ስፍራ ተሰጥቷቸው ከተሞች መሀል ልናገኛቸው ይገባል። በርካታ ተንቀሳቃሽ ኪችኖችን ማምረት የሚያስችል የቴክኒክና ሙያ ስልጠና ተቋማት አቅም አለ። በእነዚህ ተቋማት አማካይነት በየጎዳናዎቻችን የኢትዮጵያውያንን ባህል የባህል ምግቦች ማቅረብ የምንችልበት፣ ለበርካታ ኢትዮጵያውያን የስራ እድል መፍጠር የምንችልበትን ሁኔታ በጋራ የምንሰራ መሆኑን በዚህ አጋጣሚ ቃል ለመግባት እወዳለሁ። ለዚያ ነው የቱሪዝም ማሰልጠኛ ኢንስቲትዩት ላለፉት ሶስት ተከታታይ ዓመታት በየአመቱ በየአካባቢው ያሉ የምግብ የባህላዊ ምግብ አይነቶችን የየብሔረሰቡ የባህላዊ መጠጥ አይነቶችን ጥናት ሲያካሂድ የቆየው፣ በየአመቱም የተወሰኑ ብሔረሰቦች የምግብና የመጠጥ አይነቶች እየተጠኑ ሸልፍድ እንዲሆኑ ሳይሆን እየተጠኑ ወደ ምርት እንዲቀየሩ ማለት ነው። የዛሬው መንገድ እነዚህን ስራዎች ወደ ምርት ወደ ሀብት ወደ ገበያ የማውጫ መንገዶች ናቸውና ስራው በጣም ላቅ ያለ ፋይዳና ትርጉም ያለው ነው። ክብራት ጌታቸውና የስራ ባልደረቦቹን በዚህ አጋጣሚ ያለኝን ላቅ ያለ አክብሮትና ምስጋና በሚኒስተር መስሪያ ቤቱና በራሴ ስም መግለጽ እወዳለሁ። ለስድስት ሳምንት የሚቆይ ፕሮግራም ስለሆነ ሁሉም የሚመለከታቸው መጥተው እዚህ እንዲዝናኑ እንዲያዩት ጥሪ ማስተላለፍ እፈልጋለሁ። እጅግ አድርጌ አመሰግናለሁ።